ሰላም ውድ ሳድስ ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምንቆያችሁልን። እንደተለመደው ሳዲስ ሚዲያ ለማህበረሰቡ ጠቃሚ ይላል የሚላቸውን አዳዲስና ትኩስ መረጃዎችን ይዞ ይቀርባል። ዛሬም በሁለት መረጃዎች ላይ ወይም ደግሞ በሁለት ጉዳዮች ላይ ለመወያየት ፈልገናል ማለት ነው። ምን አይነት ጉዳዮች አሉ? መምህርና ጋዜጠኛ ዐቢይ ይልማ እንዲሁም ደግሞ ቃል ኪዳን አብረን ቆይታ እናደርጋለን። እንግዲህ ዛሬ አንደኛ ሰሞኑን በጣም ነው የገረመኝ ስድስት ዓመት ሕጻናት ሰምተሽ እንግዲህ፣ በጣም ከስድስት ዓመታት ሕጻናት ጀምሮ የወር አበባ የሚታይበት ነገር ዓለምን ዶሚኔት የሚያደርግ ወሬ የሆነ መጥቷል። ይሄን ጉዳይ በተመለከተ በደንብ አድርገና ያለ ምክንያቱ ምንድነው ከዚህ ጋር የተያዘው ሀሳብ። ሁለተኛው ደግሞ ሰሞነኛ የሆኑ በጣም ትኩስ ወሬዎች አሉ። የፕሬዚዳንት ትራምፕ መንግስት እየተጠወለወለ ያለ ሰውዬ ነው። በጣም ብዙ ይንቀሸቀሻል አሁን ባለበት ስልጣኑ ላይ። ነገር ግን አሁን ሌላ የጦርነት አጀንዳ ይዞ እየመጣ እንደሆነ በግልጽ እየታየ ይገኛል ማለት ነው። ስለዚህ እሱም ቀጥሎ እየመጡት ያለው የጦርነት ድግስ ምንድን ነው የሚለውን በግድ አፍጥጠው እንግዲህ እዛ ጋ እነ ሩሲያን እና ዩክሬንን አስታርቃለው ያለ አካል እዚህ ጋር ደግሞ ሌላ የዓለም ጦርነት ሰውየው እየደገሰ ነው ያለው። በጣም ትላልቅ የሚባሉ አሜሪካ ታሪክ ውስጥ በጣም አስደንጋጭ የሚባሉ የጦር መሳሪያዎችን ጭምር ነው ያዘጋጀው። ኦልሞስ ለእነዚህ አካባቢዎችና ምንድን ነው የሚለውን ሁለቱንም መረጃ እናያለን። ግን አጠር አድርገን ለመግቢያ ያክል የስድስት ዓመት ህፃን ወር አበባ ማየት ጀመረች። ወይም ያ ያሉ አሁን ባለበት እንግዲህ ብዙ ነገር እየሰማን ነው አይደል? አይከብድም ይሄ ነገር ቃልዬ በጣም ከባድ ነው። ከዚህ ጋር ተያይዞን የሚያጋጠመኝ አንድ ጉዳይ አለ እንድንወያይበት እና ማህበረሰቡ እንዲማርበት ስለፈለግኩኝ ነው የማነሳው። ምንድነው ማህበረሰባችን ላይ ወይም ደግሞ አካባቢዎች ላይ ያሉ ነገሮችን በደንብ በጥልቀት ማየት አለብን። ምክንያቱም ትውልድ የሚገነባው ከትምህርት ቤት እንደዚህ ከትናንሽ ቦታዎች ከህብረተሰቡ ላይ ስለሆነ እዛ ላይ በደንብ ጠንከር ለመስራት ስላለብን ጉዳይ የማነሳው ምንድን ነው አሁን ላይ በተለይ ልጆች ው ግሎባላይዜሽን የሚለውን ነገር እንደዚህ አይነት ነገሮች እያበዙ ስለሆነ የሚያዩትን ነገሮችን፣ የሚሰሙትን ነገሮችን፣ እኛን የሚጠይቁን ነገሮች በደንብ አስተው ለማየት ያለብን ይመስለኛል። እንዲሁ በቅርብበት እኔ ጋር ስላጋጠመኝ ማለት ነው ለእድሜያቸው የማይመጥን ነገሮችን እያዩ ለእድሜያቸው የማይሆን ነገሮችን እየጠየቁኝ ስላሉ በዛ መርሰ ጉዳይ ላይ እንድንወያይበት ስለፈለግኩኝ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በኤሮፓ አቆጣጠር ኖቨምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሻና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ ግን ምን ያህል እንደሚቆይ ባናቅም ግን እግዚአብሔር አምላክ ይህን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩት ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ፣ በሰላምና በሰዓቱ ወደ ሀገር ቤት እንድትመለሱ፣ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታደርጉ ዘንድ በጌታ ፍቅር ትጠይቃላችሁ። እውነቱን ለመናገር አሁን ዓለማችን እየሄደችበት ያለው ፍጥነት ትውልድ ላይ በትውልዱ አእምሮ ላይ ዋነኛው ነገር እነሱ መስራት የሚፈልጉት ትውልዱን ይህንን በቃ ቀጥሎ የምትያለችዋን ዓለም ይረከባል ብለን የምናስባቸውን በጣም እንቦቅቅላ በሆኑ ትውልዶች ላይ የሚሰሩ በጣም በርካታ ነገሮች ዘርያቸው አሁን ዘር ኦልሞስት ዘር ነው እየተዘራ ያለው ባዶም ሜዳ ላይ ነው እየተዘራ ያለው። ከሆነ ዓመታት በኋላ ምን ይሆናል? ይበቅላል። አሁን ስለዚህ እነሱም ሲያስቡ የትውልዱን አእምሮ ተቆጣጠር ነው የሚሉሽ። እያንዳንዷን ነገር ማድረግ የምንፈልገውን ቀጣዩ ዓለም ላይ ምንም አይነት አጀንዳ ይዘን ብንመጣ ይላሉ መጀመሪያ ላይ ልንቆጣጠረው የሚገባው የትኛውን ትውልድ ነው ይላሉ? አሁን ያለውን ጀነሬሽን። አሁን በምታየው ነገር በሚዘሩት የሶሻል ሚዲያ ፕላትፎርሞች በሚደረጉት በእያንዳንዱ ነገሮች ያለውን ስታይ በቀጣይ ሀያ እና ሰላሳ ዓመታት ዲዛይን አርገው ቃልየ፣ አሁን አንቺ በልጅነት በህፃነት እድሜሽ ላይ የተዘሩት ዘሮች ዛሬ ላይ ምን ያህል እንደበቀሉ ታያለሽ። ዛሬ ላይ ፊል የምታደርጊያቸው ዛሬ ላይ ልቤ የሰከነ ነው

ለራስሽ የምትሰጨው ዴፊኒሽን አለሽ። ያ ነገር ሲዘራ ከአመታት በፊት ዴሊቨሪት ላይ የተዘራ ራስሽን ለመጠበቅ የምትታገይበት ትግል አለ አይደለ? ያ ጦርነት ደግሞ ቤተሰብ የዘራው ዘር እንድጠፊበት አይፈልግም ቤተሰብ። ሌላኛው አለም ደግሞ አንቺን ማጥፋት ይፈልጋል። የሁለት ዓለም ትግል ታያለሽ እዚህ ውስጥ ማለት ነው። ሶ አሁን ትውልዶች ላይ ልጆች ላይ በእያንዳንዱ ነገር ላይ የሚዘራው ነገር፣ ዛሬ ላይ የሚዘራው ነገር ምርጥ የምንለው ዘር አይደለም አይደለ? አጥፊው አውዳሚው ዘር ለምሳሌ፣ አውጥ አጥፊ አውዳሚ ዘሮች ብለን ብዙ ነገር መጥቀስ እንችላለን በፍጹም እነዚህ አውዳሚ ዘሮች መርዝ ናቸው አረሞች ናቸው የሚዘሩት ሰው ከሆነ ጊዜ በኋላ ምን ይሆናል ይበቅላል ተክል ሆኖ ይበቅላል ያም መርዛማ ተክል ሆኖ ይበቅላል የሚያጠፋ የሰውን ተስፋ የሚያበላሽ ይሄ በግብረሰዶም በአደንዛዥ እፅ በብዙ ነገር የሰከረ ትውልድ እየተሰራ ነው ያለው እኛ የምንሰራቸው አሁን እዚህ አሁን አንቺ ቅድም ስትይ ህጻናት ልጆች ናቸው የሚያዩት የሚያወሩት ነገር ይከብዳል አንደበት በጣም ከባድ ነው ለሚያቸውም አይመጥን እንዲሁም ደግሞ አስተማሪም ያልሆኑ ሶሻል ሚዲያ ላይ ያው አልጎሪዝሙ የምናየውን ነገር ስለሚያመጣውም እዛ ላይ መጠቀቅ ያለብን ይመስለኛል ሶሻል ሚዲያ ትጠቀሚያለሽ ብዙ አንቺ እንደማንኛውም ትጠቀሚያለሽ ግን ኢንፍሉወንሱ ምንድን ነው አሁን ሱስ የሚባል አ የሶሻል ሚዲያ ሱስ ገባሻ ለዛ የተጋለጡ ሰዎች መታቂያቸው የሉ በጣም በዙሪያ ያሉ ምን ምልክት ያላቸው ይመስልሻል? ዝም ብለሽ ስታይ ሰውዬው ወይ ሷ ወይ ሱ ከፍተኛ በሆነ ደረጃ በሶሻል ሚዲያ ስፒሪት የተጠመቁ በጣም ብዙ ሰዎች ታያለሽ። ያው ሶሻል ሚዲያ ለአወቀበት ሰው ጥሩ ነው፣ እንዲሁም ደግሞ ለተዘናጋ ሰው ይዞ የሚሄድበት በጣም ሰፊ መንገዶች አሉ። አልጎሪዝሙ ደግሞ እንደዛ ነው። የምናየውን ነገር ነው የሚያመጣው፣ ላይክ የምናደርገውን ነገር ነው የሚያመጣው። እና አሁን ላይ አብዛኛውን ጊዜ ከማንበብ ወይም ሌላ ነገሮችን ከማየት ብዙ ሰው ብዙ ወጣቶች ብዙ እኔ የሚያጠቃላል አዲክትድ የምንሆነው ሶሻል ሚዲያ ላይ ነው። የምናየውን ነገር ነው እንትን የምንለው ጊዜያችን የምናጠፋው እና ያው ወጣቱ በዛ ነገር አዲክትድ ሆኗል። ለስራ ያለውም ኮሚትመንት ቀንሷል። ቻርጅ የሚያደርግበት ሰዓት እንኳን አቶ ቻርጅ ላይ ሆኖ የሚጠቀም ባደ ያ ነገር ደግሞ ትውልዱን ገዳይ ነው እያስባለ እሱ ነው አየሽ። አሁን አ አዲክትድ ያልሺው ቃል አለ አዲክሽን የሚለው ከዛ ነው። አዲክሽን የአእምሮን የትኩረት አቅጣጫ ይዞ ሼፕ የሚያደርግ አንድ ሲስተም ነው አዲክሽን ይሄ አንድ ሰዎችን በምንም አይነት ነገር እግዚአብሔራዊ ካልሆነው አለም ሰዎችን ለይቶ በምድር ጉዳይ አእምሯቸው አዲክትድ ሆኖ እንዲቀመጥ በእስር ቤት ውስጥ የመቀመጥ አይነት ነገር ይታያል፣ አይደለም። አሁን ያለው የሚሰራው ነገር በጥቅላላ በጄኔሬሽኑ፣ በትውልዱ ላይ እስር ቤት ውስጥ አእምሮን መክተት ነው። እስር ቤት ነው። ኦልሞስት ያ ተወስዶ በአደንዛዥ እጹም እስር ቤት ውስጥ ይገባ ይችላል ልጁ። ግብረሰዶን ውስጥ ላይ ይከቱት ይችላሉ። በአስተሳሰብ እስር ቤት ውስጥ ይከቱት ይችላሉ። አሁን ሌላኛው በፔስታ አማራጭ ነው የሚሉት በሶሻል ሚዲያ ሶስ ውስጥ መጥመቅ የሚሉት ነገር አላቸው። ይሄ ለምሳሌ ፎሞ ብለው ይተምሩ ፊሊንግ ኦፍ ሚሲንግ አውት ልክ ሲያጣው ልክ ዘመድ እንዳጣ እናትን እንዳጣ አሁን ሶሻል ሞባይሉ ከጠፋበት። ይሄ አሁን ይሄ ጄኔሬሽን ሞባይል ቢሰረቅ ወደ ዲፕሬሽን ውስጥ ይገባል። ዋይ ዳት ፐርሰን ሃዝ ኦልሬዲ ቢን አዲክትድ ማለት ነው። አዲክሽን የሚባለው እስር ቤት ነው። አእምሮዊ እስር ቤት ነው። ይህ አይታይም። ይሄ ስጋሽ አለ፣ ከዛ ነፍስሽ ያለች፣ ከዛ መንፈሳዊ አካልሽ ያለ አይደለም። ነፍስሽን ወስጄ አንቺ አታይም። አሁን ዚህ ጋር ያለው ስጋሽ ነው። ነፍስሽን ግን ወስጄው በሆነ ነገር ውስጥ ስ ይሄን ወስጄ እስር ቤት ቢገባ አካልሽ ነው የገባው እስር ቤት፣ አካልሽ ታስሯል። ነገር ግን አእምሮሽ ምትባለው ነፍስ የምትባለው ግን ወካውት አርጋ ከእስር ቤቱ ወጣ ከተማ ላይ እንደፈለገች ሆና ልትመጣ ትችላለች። ሰው ሰውየው እስር ቤት ያስገባ ነው አካሉን ነው እንጂ ምን ዋለ ለሚገባው ነፍሱ አልገባም። ነፍሱ ወጥቶ ከእስር ቤት የትም ቦታ ላይ ሊሄድ ይችላል። አስር ነው አስር ዓመት ተፈረደበት የተባለው አካሉ ነው። መንፈሱና ነፍሱ ግን ሰውየውን ጥሎት ይሄዳል። ልክ ሕልም ላይ ስታይ በሕልም ሰዓት ላይ ነፍስና መንፈስ ሲጥሎች እንደሚሄደው ይሄዳል። ወካ ወታ ያደርጋል። ሶ ሱስ ግን የሚያደርገው ምንድን ነው ብለሽ ስትይ፣ ወይም ደግሞ እነዚህ አዲክሽኖች የሶሻል ሚዲያ አዲክሽን፣ የመጠጥ አዲክሽን፣ የእጽ አዲክሽን ሊያደረግ የሚችለው ትልቁ ነገር ምንድን ነው? ነፍስሽን ነው እስር ቤት የሚቀጠው። ምንሽን ነው የሚቀጠው? ነፍስሽን ነፍስሽ እስር ቤት ናት። በሚፈልገው ነገሮች እስር ቤት ናት። ስምንት ሰዓት ጠብቃ እጹን ካላገኘች ግራ ይገባታል። አስር ሰዓት ጠብቃ ያንን ነገር ካላገኘች ግራ ይገባታል። ዲፕሬሽን ውስጥ ገባለች፣ ጭንቀት ውስጥ ገባለች፣ ፍርሃት ውስጥ ገባለች። ይሄ ሁሉ ነገር የምን ውጤት ይሆናል ማለት ነው? የአዲክሽን አዲክሽን ብለን ስንል በሶሻል ሚዲያም ቢሆን በእጹም ቢሆን በምን አዲክትድ ሆነ? ነፍስ ስትያዝ ነው። ለምሳሌ አሁን በአንዳንድ ዘፈኖች ላይም ሱሴን ይሻንቺ አንቺ ሱሴ ነሽ፣ አንተ ሱሴ ነህ ምናምን ይላል። ሱሴ ነህ ማለት ምን ማለት ነው? ሰውየው ሰው በተፈጥሮ ሱስ መሆን አይችልም። ነገር ግን የሰውዬውን ወይም የእሷን ወይ የእሱን መንፈስ ነፍስ ኮንትሮል አድርጎ የያዘ እሱም የሚለው በቃ በፍቅር በጣም ትጎድቻለሁ፣ በፍቅር ነፍሴ ተጨነቀች ትላለች እሷ የት ሄዳ ነው ያለችው? እዚህ ጋር ነው ነፍሷ ግን፣ ያለው በእስር ቤት ነው። ሳምዌል ሳምባዴ ነቢዩ ዳዊት ግን ሲል ነፍሴ እግዚአብሔርን ሀሴት ታደርጋለች ይላል። ዊች ሚንስ ነጻነት ያላት ነፍስ ናት። በእግዚአብሔር ክንድ ውስጥ የገባች ነፍስ ያልታሰረች ናት። የተፈታች ሆና ግን በእግዚአብሔር ዓለም ውስጥ ምትኖር ናት። ሶ ነፍስ የምትባለዋ እስር ቤት ውስጥ እነሱ አውቀውታል። በአዲክሽን ይዙታል። ነፍስም ነፍስ ማለት አእምሯችን ምንድላት? ናት፣ አእምሮ ይሄ ይሄ ምንድነው? ብሬን ነው አንጎን ነው ነፍስ ብለን የምንላት ግን አእምሯችን ወይም ነፍሳዊ አካላችን የመረጃ ሴንተራችን ናት ማለት ነው። ሶ ማንኛውም ሰው ማጥቃት ከፈለጉ እነሱ ሲያጠቁ ምንድነው የሚይዙት የመረጃ ክፍላችንን ነው የሚይዙት። ዘለው የመረጃ ክፍልሽን ነው የሚይዙብሽ። ሶ መጽሐፍ ቅዱስ ሲናገር ምንድነው የሚለው ከምትሰሙት ነገር ተጠበቁ ይላል ይገባው ማለት ነው። በመስማት ይገባል። ሶ በማየት ይገባል። በቲክቶክ ላይ ቀኑ ሙሉ ተጠደሽ ተቀምጥሽ ያለ አይደል? ዘይን በዛ አታካ ያረግሻል። ነፍስሽን ይዘዋል። አእምሮሽን ይዘዋል። አስተሳሰብሽን ይዘዋል። ከዛ ነፍስሽ ነፃነት ያታጣለች ማለት ነው። ተረዳሽኛል? ሶ የሆነ ሰዓት ጠብቀሽ እዚህ ጋር ስራ እየሰራሽ ነፍስሽ ግን የሆኑ ጓደኞች ኔትወርክ ላይ የሆነ ቡድን ያለበት ቦታ ላይ እልም ብላ እየሄደች ከተቸገረሽ ምን ማለት ነው ነፍስሽ በምን ተይዛለች? በአዲክሽን። የምን አዲክሽን ሊሆን ይችላል? የጓደኞች አዲክሽን። እዚህ ጋር ሆነሽ ስራ እየሰራሽ ቲክቶክ እስክታይ ድረስ የሚያንቀሸቅሽሽ ከሆነ ኦልሬዲ ዩ ሃቭ ቢን ቴኪን ኢን ድ ፕሪዝን ማለት ነው። ምን ውስጥ ገብተሻል? ፕሪዝን ውስጥ ገብተሻል፣ እስር ቤት ውስጥ ገብተሻል። ነፍስሽ በምን ተይዛለች ማለት በሱስ ማለት ገባሽ በሱስ ያ ሱስ ምንድን ነው የሱስ ሊሆን ይችላል የዘፈን ሱስ ሊሆን ይችላል የመጠጥ ሱስ ሊሆን ይችላል የመረጃ ሱስ ይህንን በማድረግ ትውልዱ ምን እያደረጉት ነው ኮንትሮል እያደረጉት አሁን አንቺ ያልሻቸውን በዙሪያች ላይ ያሉት ትናንሽ ልጆችን ከዚህ አንጻር አሁን ካስረዳሁሽ አንጻር ስ ትመልቅ ያው ምንድነው እንግዲህ ያው ማህበረሰብ ላይ ስንኖር እንግዲህ የምናውቃቸው ብዙ ሰዎች ሊኖሩ ይችላሉ። ያው እኔም ከስራ በሚሄድበት ጊዜ ብዙ ጊዜ ከቤተሰብ ጋር ከጎረቤት ጋር ነው ማሳለፈው። ከዛም አኳያ ነው ይህን ነገር ለማየት የቻልኩትም ማለት ነው። ያው ልጆቹ ምንድነው የሚያዩበት ዌብሳይት አላቸው። ያንን ዌብሳይት ተጠቅመው ያልተፈለጉ ነገሮችን የሚያዩት ማለት ሚዲያ ላይ ራሱ እንደዚህ ብሎ ለማውራት የማይሆኑ ነገሮችም ማለት ነው። ሰው ምንድነው ከማየታቸውስ በላይ ደግሞ ምን ሊፈጠር ይችላል? ነው ካዩት በኋላስ ያን ነገር እራሳቸው ላይ ለማድረግ ራሳቸው ላይ እንትን ለማለት አዲክትድ የማይሆኑበት መንገድ የማይኖርም ብዬ አስባለሁ። ቤተሰቦች ምንድን ነው እንግዲህ ልጆቻቸው ቢዚ በሚያደርጉባቸው ሰዓት ስልክ በመስጠት የሚገላገሏቸው ይመስላቸዋል፣ ወይ ፍሪ እንዲሆኑ ወይም ደግሞ ግሎባላይዜሽን ነው ብሎ ስለሚያስቡ አብዛኛውን ወላጆች የሚያደርጉት ምንድን ነው፣ ወደ ኢንተርኔት ወይም ደግሞ ወደ እንደዚ አይነት ሶሻል ሚዲያዎች ልጆችን አዲክትድ ማድረግ ነው። ታብሌትን በመግዛትም ስልክን በመስጠትም በተለያዩ መንገዶች ማለት ነው። ከዛ አኳያ ኔ ነገር እንድናነሳው የፈለግኩትኝ በዚህ ርዕሰ ጉዳይ ላይ ሰፋ ባለ መንገድ ራሱን ችለን እንድንወያይበት ፈልጋለሁ። ምን ተረዳሽ? ከዛ አሁን ከዛ ምድር የተረዳሁት ያው ልጆቹ እንደዚህ አይነት ነገሮችን ባዩ ቁጥር ምን ያህል እንደሚዳረስ ነው። እንግዲህ ምንድነው ልጁን ስጠይቀው ያንን ዌብሳይት ያገኘበት መንገድ ከሌላ ሰው ነው ያል ሰው ደግሞ ስንጠይቅ ከሌላ ልጅ ነው ያ ማለት ኦልሬዲ፣ ልጆቹ የሕፃናት ናቸው፣ የሶስተኛ ክፍል የአራተኛ ክፍል ልጆች ናቸው። ግን ምንድን ነው የመጠው ከአስረኛ ክፍል ከዘጠኛ ክፍል ነው ቼን አላቸው ማለት ነው። ዊች ሚንስ ያ ማለት ምን ያህል ተማሪዎችን ምን ያህል ንጹህ የሆኑ ልጆችን ሊበክል እንደሚችል ነው የምናይበት ማለት ነው። ከዛም አኳያ ነው ማህበረሰቡ እንዲሁም ትውልዱን ከታች ጀምሮ እንደዚህ አይነት ነገሮችን ወደ እምነቱ ከመሄድ መጽሐፍ ከማንበብ እንደዚህ አይነት ነገሮችን ከማንሳት ይልቅ ሶሻል ሚዲያ ላይ አዲክት የሚሆነው ብዬ አስባለሁኝ። መምህር አብይ እንግዲህ ዋና ርዕሰ ጉዳያችን ያህል ነበረ ወደዚህ ጠቅልዬ እያመጣሁ ማለት ነው። ዋና ርዕሰ ጉዳያችን እንግዲህ ሁለት ርዕሰ ጉዳይ አለን እንዳልነው ለተመልካቾቻችን ማለት ነው። የመጀመሪያው በስድስት ዓመታቸው ላይ ፔሬድ እያዩ ነው የሚለውን ነገር እንደ ኢትዮጵያ ኮንቴክስት ንሰው አስደንጋጭም ስለሆነ ብዙ ጊዜ የምታውቂያቸው ሴት ልጆች በጣም ሰምተሽ ታውቂያለሽ? አሁን ትንሽ እድሜ ወር አበባ ታያለች ብለሽ የምታስቢው በጣም ዝቅተኛ እድሜ አንቺ የምታውቂው ምን ነው? እኔ ሰምቼም አውቀው ያ ኮንፈርተብል ከመሆን ከኑሮም የሚመቻቸው ልጆች አስር ዓመት ነው። እና እሱንም ያው አክሰፕት ለማድረግ ትንሽ ይከብዳል። ያው እንደኛ እድሜ ከተፈጠረብን ነገር አኳየ ማለት ነው አስር ዓመት ነው ሰምቼም አውቀው። በስድስት ዓመት ግን እስ ውርድ ብዬ አስባለሁ። ሰው ኢትዮጵያ ውስጥ ስ ምን ያህል ያ ነገር አለ የሚለውን እና እንዲሁም እንዴት ሊፈጠር እንደቻለ ሰፋ ባለመንገድ ታብራራለህ በጣም ጎጅ እሱን እናያለን። ከዛን አስቀድመን አጠራጣሪ ያለ መረጃ ብቻ ላካፍላችሁ። ፕሬዚዳንት ትራምፕ ይዞት የመጣው ነገር በጣም አደገኛ ነገር ነው። በተለይ አሁን ዩክሬንን ሩሲያን ለማተራረቅ ጥረት የሚያደርግበትን መንገድ በተከተለ መልኩ እየሄደ ነው ያለው ፕሬዚዳንት ትራምፕ ነገር ግን በሌላኛው ዓለም ደግሞ ጦርነት እየደገሰ ያለበትን ዜና እየሰማ ነው ያለ ነው። በተለይም ደግሞ በኢራን አካባቢ ላይ ኢራን ላይ ያለ የኒውክሌር ጦር መሳሪያ አቅምና ክምችዝም በተመለከተ አለ ተብሎ የሚጠረጠረውን አለ ብቻ አይደለም ሊኖር ይችላል ብለው ጥርጥር አላቸው። እሱ ብቻ አይደለም እየተብላ ያላ ወይም ሊያብላሉ የሚችሉበት አቅም ላይ ነው ያሉት በሚል ኢራኖች ላይ በከፍተኛ ደረጃ ስጋት አላቸው ፕሬዝዳንት ትራምፕ። ስለዚህ ይሄን ነገር ለማድረግ በከፍተኛ ሁኔታ እየሰሩ ካሉት ነገሮች መካከል አንደኛው ኢራንን የጦር ሌላ አዲስ የኒውክሌር ጦር መሳሪያ ዲል እንድትፈጽምልኝ የሚል ፕሬዝዳንት ትራምፕ ሐሳብ ይዘው ቀርበዋል ማለት ነው። ይሄንን አዲሱ ስምምነት ትፍጠርልኝ ብለው የሚሉበት ዋነኛው ምክንያት ከዚህ ቀደም የነበሩ ስምምነቶች በፕሬዝዳንት ኦባማ፣ በሌላም ጊዜ የነበሩ ስምምነቶች ላይ አደጋ የገጠመ ነገር እንዳለ ይታወቃል ኢራንን የአቶሚክ ጦር አቅሟን ለማስፈታት የሚካሄድበት ሂደት አሁን ከቁጥጥር ውጪ ሆኗል ተብሎ ስለሚታመን፣ ስለዚህ ኢራን እንግዲህ እንደሚታወቀው ዴት ቱ እስራኤል በሚባል የምትታወቀው ሞት ለእስራኤል ብለው በሚያውቁት ደረጃ የሚደረግ ነው። ሰሞኑን እየሰማን እንዳለ ነው እንዳስተዋላችሁትም በኢራን ውስጥ ማለት ነው። በከፍተኛ ደረጃ ያለ የጦር አቅም ክምችቷን ለአሜሪካ በአስደንጋጭ ደረጃ ነው ትናንትና ማታ እያሳየች የነበረችው። ከአንደርግራውንድ ላይ ያለ በተቆፍሮ የተቀመጠ ማንም ሰው ሊደርስ የማይችልባቸው ስውር ቦታዎች ላይ እጅግ ከባድ ከባድ የሚዘገንኑ የጦር መሳሪያዎችን ስታስጎበኝ ነበረ። እንደተናገረችው ኢራን በግልጽ እያሳየች እንዳለችው እነዚህ በጣም ስውር የሚባሉ ቦታዎች የጦር መሳሪያ ከተሞች ብላ ነው የምትለው። ዌፐንስ ሲቲስ ነው የምትላቸው። እነዚህ ጦር መሳሪያ ክምችት ከተሞች አሉኝ ነው። በየሁለተሩ አንድ አንድ ከተማ መሬት ውስጥ እየፈጠርኩ ነው ብላ ነው ኢራን የምትለው። ያ ነገር ለአሜሪካዎቹ በጣም አስደንጋጭ ሆኗል። ፕሬዚዳንት ትራምፕ ደግሞ ሌላ ጦርነት ለመቀስቀስ እዚህ ከሁቲ አማጺዎች ጋር እዚህ የመን ላይ እየተዋጉ ነው ያሉት። ነገር ግን እሱን ለመቋቋም ደግሞ ዋነኛው የጽንሶ ማዕከል ኢራን ናት ብለው ስለሚያምኑ ኢራንን አደቃለሁ ብለው ፕሬዚዳንት ትራምፕ እየተነሱ ያሉት ያ ነገርን በማድረግ እንግዲህ በቀጥታ ኢራንን ሊያገኙ በሚችሉና በቀጥታ ደግሞ እዚሁ የመንን ሊያገኙ በሚችሉበት ቦታ ላይ አስፈላጊ በሚባል ስፍራ ላይ የጦር መሳሪያ እያከማችሁ ወይም ደግሞ ስቲልት የሚ የሚባለውን ስቲልዝ ሁለተኛ በጣም በጣም ከባድ የጦር መሳሪያ ነው። ያንን ይዘው ፕሬዚዳንት ትራምፕ ወደ ጦርነት ሜዳ ላይ የገቡ ነው ያሉት ማለት ነው። እነዚህም ተዋጊ ጀቶችን ይዘው የገቡበት ነገር ስናይ ዓለም ቀጣይ የጦርነት ድግሷ ምን ሊሆን እንደሚችል እየተነገረ ይገኛል። በሚገርም ደረጃ የሰሞኑን የፕሬዚዳንት ትራምፕ በጣም ከፍተኛ ባለስልጣን ቴክስት ያደርጋል ቴክስት የሚያደርጉት ሳሙዌር ነው። እንግዲህ ያው ቴክስቱ ለቤተሰብ ዘመዳ ዘመድ አይነት ነገር የሚደረግ ቴክስት ነው። ሳያውቁ የላኩ ቴክስት ምን አይነት ነው? የፕሬዝዳንት በጣም ሴኩሪቲ አካል ናቸው የፕሬዚዳንት ትራምፕ ነገር ግን የላኩት ነገር የጦርነት ዕቅዳቸው ማለት ቀጥሎ ኢራን ላይ ያቀዱትን የጦርነት ዕቅድ በተመለከተ የላኩት መልዕክት፣ ለዘመዳቸው ለቅርብ ቤተሰባቸው የላኩት የቤተመንግስቱን የጦርነት ዕቅድ ነው። እንዝላልነት እንድለዋለን፣ የጥንቃቄ እንለዋለን። ያው እንግዲህ ምንድነው ከትራምፕ በተለይ ከእንደዚህ አይነት መሪዎች የማንጠብቀው ነገር ቢሆንም ያው ምንድነው ፖዚቲቭ ሳይድ ሊኖረው ይችላል፣ ሳይድ ሊኖረው ይችላል። ሜቢ ለኢራን ጥሩ ድል ነው ብለን ልናስብ እንችላለን። ትክክል፣ አዎ። ይሄ የጦርነት ቅዳቸው ሪቪልድ ሞሉ ለኢራን ጥሩ ሊሆን እንደሚችል እንገምታለን። ዞሮ ዞሮ ግን ዓለምን አሁንም ወደ ጦርነት ይዘው እየገቡ ነው ያሉት። ጦርነት የሚባለው ድግሱ በሆኑ ሲክሪት ቡድኖች የሚደገስ ነው። ሰዎች ተወደደም ተጠላም ጦርነትን ባይፈልጉትም ይዘው እንዲመጡ የሚያደርጉ ሲክሪት ሀንዶች አሉ። ሌላ ጊዜ እናወራዋለን። እነዚህ ምስጢራዊ እጆች አሉ፣ ስውር እጆች አሉ። እነዚህ ስውር እጆች ይሄንን ነገር ይዘው ይመጣሉ ጦርነት። ስለዚህ አለም ለምሳሌ ኢትዮጵያና ኤርትራ አይጋጩም ብለን ልንወስን አንችልም። ኢትዮጵያ ፍላጎት ላይኖራት ይችላል፣ ኤርትራ ፍላጎት ላይኖራት ይችላል። የሆኑ አካላት ግን መሀል ላይ የጦር መሳሪያ የሚነግዱ መሀል ላይ ጦርነትን በመነገድ ዋር ሞንገርስ የሆኑ የጦርነት ነጋዴዎች ሆኑ አካላት ከፈቀዱ ግን በምን ሁኔታ ላይ ጦርነቱ እንደምገብ ያጣል። እግዚአብሔር ብቻ ይሰውረን ነው የሚባለው። ይህንን እያየን ነው ያለነው። በአጭሩ ብቻ የስድስት ዓመታት ጀምሮ የወር አበባን የሚያዩ ልጆችን ተመልክቶ መረጃዎች የሚያሳዩትን በመጠኑ ላሳይሽ። እንግዲህ መረጃውን በተመለከተ ቢቢሲ በቅርቡም ይዞት ወጥተዋል። ለመቀበል የሚከብድ እንደሆነ ተደርጎ ይነገራል። በአንዳንድ ቦታዎች ላይ ይሄን በተመለከተ በሌሎች ዓለማት ላይ በጣም በብዙ ጊዜ የሚታወቁ ብዙ አይነት ነገሮች እየታዩ ካሉባቸው የዓለማችን ተግባራት መካከል አንዱ ልጆች ያለ እድሜያቸው ገፋ ያለ ነገር እያሳዩ ያሉበት ጊዜ ነው። ልጆች ላይ የሚስተዋለው ቅድመ እድሜ እድገት የሚባለው ወይ ደግሞ ፕሪኮሽስ ፒውበርቲ ይሉታል፣ ወይም ኧርሊ ፒውበርቲ ይሉታል። ይሄንን ማለት ነው። እድገቱ በሴቶች ወይም በወንዶች ላይ ያለ ሂደት ድንገት በሚሆንበት ደረጃ ተከስቶ ልናየው የምንችለው ነገር ሊሆን ይችላል። እንግዲህ እንደምናውቀው ብዙ ጊዜ በእድሜ በሚደረስበት ሰዓት ላይ በመራቢያ አካላቶች ላይ፣ በፀጉር ላይ፣ በምን ላይ ምልክቶች ይወጣሉ። እነዚህን ወንዶች የመራቢያ አካላቶቻቸው ላይ ፀጉር ያበቅላሉ፣ ድምጻቸው ይጎረናል። የሴቶችም እንደዚሁ ፀጉር ማብቀል፣ በእጦቶቻቸው ላይ የወር አበባ ማየት፣ ሌሎችም ነገሮች ምልክት ነው። እድሜ በሚመጣበት ሰዓት ማለት ነው። ይሄ እንግዲህ ከስምንት እንደ ቤታው ቅድም አንቺ እንዳልሽው የ10 ዓመት ሰምተን ሊሆን ይችላል። ከስምንት ዓመት እስከ 13 ዓመት አሁን ዓለም ላይ ኖርማል የሚመስል ነገር እየሆነ መጥቷል። ዶክተር ቫሻኪ ሩስተጊ የሚባሉ ህንዳዊ ሳይንቲስት ናቸው። እና ዓለም ላይ አሁን እየሆነ ያለውን ይሄን ጉዳይ በስድስት ዓመት የወር አበባ እያዩ ያሉ ህጻናት እየተስተዋለ ነው ያለው ይሄ ጉዳይ በጣም አደገኛ ነው በሚል ጥናታቸውን አሳትመውታል እና እሳቸው በተለይ በህንድ ውስጥ የነበረውን ቻይልድ ሄልዝ ሪሰርች የሚባል ተቋም አላቸው። በዛ ላይ በጣም ብዙ ጥናቶች ያደረጉና ምንድነው ምክንያቱ ሊሆን የሚችለውን የሚለውን ነገር ማጥናት ጀምር ከ2000 በላይ ታዳጊ ህጻናቶች ላይ የተሰራ ጥናታዊ ጽሑፍ ነው። በእነዚህ ላይ ለምሳሌ በጣም በሚደንቅ ደረጃ እድሜያቸው ስድስት ዓመት ሆ አለም ላይ በብዙ አለም ላይ እየተገበረ ያለባቸው ምልክት ማየት ተቻለ ማለት ነው። ይህን በተመለከተ ጥና ምክንያቱ ምንድን ነው የሚለውን ነገር እሳቸው በጥናታቸው ላይ ባሳተፉት መሰረት አሁን አለማችን ላይ የሆነ ያለው ነገር በጠቅላላ በልጆቻችን ላይ ኢምፓክት እየፈጠረ ነው። ስትረስ እየፈጠረ ይገኛል ማለት። እርሊ የሆነ ፒበርቲ ያለ ዕድሜያቸው ለአቅመ አዳም ለአቅመ ህይዋነት መድረስ እንደማለት ያለ እድሜ ለአቅመ አዳም ለአቅመ ሔዋንነት የመድረስ ጉዳይ በብዙ መልኩ እሳቸው በጥናት ላይ ያሳዩታል። የአመጋገብ ስርዓት ላይ ያስቀምጡታል። በሰዎች ይህ ዲጂታል ዓለሙ እየፈጠረ ያለው ኤሌክትሮማግኔቲክ ሞገዶች ብዙ ሰዎች በሞባይል የሚጠቀሟቸው ሕፃነት ጀምሮ ሞባይል ይሰጧቸዋል። ይሄ ራሱ በጥናቱ ላይ ሲታይ የዚህም ግብዓት አለው ብለው አስቀምጠውታል። ብዙ የኤሌክትሮማግኔቲክ ሞገዶች በከፍተኛ ደረጃ እነዚህን የመራቢያ አካላቸው ያለ ዕድሜያቸው እንዲነቃቁ ሆርሞናል ኢምፓክታቸው እንዲፈጥ በማድረግ ላይ የሚሰሩ ስራዎች እንደገናም ደግሞ ስትረስ፣ በብዙ መልኩ የሚመጡ ማህበራዊ ጫናዎች፣ በልጆች ላይ የሚደረግ ጫና፣ እንደገናም ደግሞ የአእምሯቸው ደረጃ መፋጠኑም ሰውነት የደረሰ የመሰለው ብሬን እንደዚህ አይነት ሲግናሎችን መለማመድ መጀመሩ በጣም እድሌ በሆኑ ነገሮች ላይ የሚያዩዋቸው ሲኒማዎች፣ ፊልሞች አሁን ቅድም አንቺ እንዳልሽ ለፍጥረት ለሆነ ነገር አንጎላቸው እንዲነቃቃ የማድረግ ስራ እየተሰራ ነው ያለው ይላሉ። ከዛ ውጭ ደግሞ በአእምሯቸው ላይ የሚዘሩ ዘሮች አሉ። ለረጅም ጊዜ ልጅቷ ገና የሁለት ዓመት ሕጻን ልጅ ናት። አስር ዓመት አክት እንድታደረግ በአያትም በአባትም በንብ ይሰራል በዚህ በዙሪያ ላይ ባሉ ይሄ ነገር ደግሞ አእምሯን በፍጥነት ወደዚህ ነገር አቅጣጫ ላይ እንዲፈስ በማድረግ ብሬን ሴሎች እነዚህ ብሬኖቻቸው አንጎላቸው እነዚህ ሆርሞኖችን ይህንን ሊሰሩ የሚችሉ እነዚህን ነገሮች ሊያደራጁ የሚችሉ ሆርሞኖችን በፍጥነት እንዲነቃቁ በማድረግ ያለ እድሜ ወር አበባን የሚታይ ነገሮች እንዲፋጠኑ ተደርጓል በሚል በጥናቶቻቸው ላይ አስቀምጠውታል። ስለዚህ በማወቅም ባለማወቅም በልጆቻችን ላይ የምንፈጥርባቸው ተጽዕኖ ለፈጠነ እድገት እንዲጋለጡ እያደረግናቸው እንዳለ ማወቅ ያስፈልጋል የሚለውን ለመጠቆም ነው። እውነት ነው። ያው እኛም ከዚህ በፊትም ያው ማንኛውም ሴት ላይ የሚፈጠር ነገር ነው። ግን ምንድነው እኛም ባሳለፍነው በጓደኞችም እኔም ላይ ባሳለፍኩት በማቅ ኤክስፔሪያንስ እንደዚህ አይነት ነገሮች ሀፕን ሲያደርጉ ለራሳችንን ሳይኮሎጂካል የሚሰማን ነገር አለ። አድግ ያለው ወይ ከጓደኞች እኩል ነው ወይ እንደዚህ አይነት ነገር ሀፕን ያደርገው የሚሉ ሳይኮሎጂካል የሚሰሙን ነገሮች አሉ። ና በዛ እድሜ ላይ የእኛ ትክክለኛ እድሜያችን ላይ እንደዚህ አይነት ነገሮች ሀፕን ያደርጉት ግን በስድስት ዓመት ሲሆን ና ከአስር ዓመት በሆኑ ህጻናት ላይ ሲሆን ምን ያህል ሳይኮሎጂካል ምን ያህል አፌክት ሊሆን እንደሚችሉ ማሰብ የሚገባን ይመስለኛል። ይህን ትልቅ መልእክት ተምረናል አይተናል ማለት ነው። እንግዲህ ፕሮግራማችን ላይ ልንደመድብ ነው። አዎ እንግዲህ ተመልካቾቻችን ከመምህርና ጋዜጠኛ ከመምህርና ጋዜጠኛ አብይ ይልማ ጋር የነበረ ቆይታ ይሄን ይመስላል። በተለያየ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በኤሮፓ አቆጣጠር ኖቨምበር አካባቢ ላይ ነው። ሀሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ፣ ግን ምን ያህል እንደሚቆይ ባናውቅም ግን እግዚአብሔርን አምላክህን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩ ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ በሰላምና በሰዓቱ ወደ ሀገር ቤት እንድትመለሱ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታደርጉ ዘንድ በጌታ ፍቅር ትጠይቃላችሁ።